አዲስ ቪዲዮ መጥቻለሁ ማለት ነው። ይሄን ቪዲዮ በላይክ ጀምሮ በጣም ያሳዝናል። ምንድነው የሚያሳዝነው ልትሉ ትችላላችሁ፣ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻ ለመከታተል ሞክሩ ማለት ነው። የኪራ አባት ለፅናት አባት ሽማግሌ ላከ። ሽማግሌ በላከበት ሰዓት ከፅናት አባት ያልተጠበቀ መልስ ተሰማ ማለት ነው። እነሱ ጭራሽ እንደዚህ ይሆናል ብሎ ያላሰቡትን መልስ ከፅናት አባት በሰሙበት ሰዓት ተደናግጠዋል እንዲሁም ደግሞ ጽናት ደም እንባ ነው ያለቀሰችው። አባቷ ይሄን ያደርጋሉ ብላ አላሰበችም። ምክንያቱም በሀገራችን ደንብ የምንሄድ ከሆነ አዎ ትክክል ናቸው እላለሁ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ እንዴት ናችሁ? እኔ ጋ ሁሉ ሰላም ነው። በያላችሁበት ስፍራ ሰላማችሁ በዘ ይበልላችሁ። ለዚህ ቻናል አዲስ ሲሆናችሁ፣ ላይክ፣ ሼር ሰብስክራይብ ማድረግ አትርሱ። እንዲሁም ይዤ የሚመጣ አዳዲስ ቪዲዮዎች፣ አዳዲስ መረጃዎች ወደ እናንተ እንዲደርስ ሰብስክራይብ እያደረጋችሁ የድውል ምልክቷን በመጫን ተቀላቀሉ ማለት ነው። እንዲሁም ከሀገር ውስጥ ከሀገርም ውጭ ያላችሁ እግዚአብሔር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን እላለሁ ማለት ነው። እናም እንድታበረታቱኝ ዘንድ በአክብሮት እጠይቃለሁ። እንዳልኳችሁ ጽናት በጣም አዝናለች፣ በጣም ከፍቷታል። እናም ከባድ ነው። ሰንዬም እንደምታዩት ነው ማለት ነው። ሁሉንም ነገር በምን ምክንያት እንደሆነ የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። በጣም ከባድ ነው። ምክንያቱም በባለፈውም እንደ ቪዲዮ እንደተመለከትነው የኪራ አባት ባደረጉት ድርጊት ጽናት ተጸጽታለች። የተጸጸተችበት እናም እንዳልኳችሁ ጽናት የተጸጸተችበት ምክንያት፣ ያዘነችበትን ምክንያት፣ ደም እንባ ያለቀሰችበትን ምክንያት የምነግራችሁ ይሆናል። ያልጠበቁትን ከአባት ያልጠበቁትን መልስ ነው የሰሙት ማለት ነው። በሽማግሌዎች ፊት በቃ በጣም አዝናለች፣ በጣም ከፍቷታል። እናም ሲቀጥል በባለፈው ለኪራ ምንድን ያለችው በአካባቢያችን እኮ እንደዚህ አይነት ድርጊት አይደረግም፣ በስነ ስርዓት ሴት ልጅ በወግ እንዲሁም በማረግ በክብር ነው የምትዳረው፣ እንደዚህ እኮ አይደረግም ብላ በጣም አዝና ነበረ። ተጸጽታ ነበር አብራ በመተኛቷም ማለት ነው። ግን ያም ሆነ ኪራ ግን አምኖታል። ቢያምነውም ግን በአካባቢያቸው በጣም ሃርድ እንደሆነ ይሄንን ነገር አባቷ ሲያውቁ በጣም ብዙ ችግር እንደሚፈጠር ተናግራለች። እውነት ለመናገር ማለት ነው። እናም አሁን ላይ በዛን ሰዓትም ቶሎ ኪራና ጽናት እንዲጋቡ ያደረገው ማን ነው? የኪራ አባት ነው። የኪራ አባት ደግሞ ይህንን ድርጊት ሊያደርግ የቻለበት ምክንያት የኪራ እናት በዛን ሰዓት በጣም ታማም ስለነበረ ዓይኗን በዓይኗ እንኳን አይታ ብትሞትስ በሚለው ነው። ምክንያቱም ዛሬ ነገ ልሞት አይታወቅም፣ ዓይኔም በዓይኔ ማየት እፈልጋለሁ እያለች ለባለቤቷ ስትናገር እናም የኪራ አባትም ደግሞ ባለቤቴማ፣ ዓይኗን በዓይኗ ማየት አለባት፣ ይሄ ሰርግ መፍጠን አለባት። ምክንያቱም ዛሬ ወይ ነገ ልሞት አላቅም እያለችኝ ነው በጣም ታማ ነበረ በዛን ሰዓት ማለት ነው የኪራ እናት እናም በዛ በጣም ያስቸኩሉት ምክንያት ሰርጉም እንዲቸኩል ያደረጉበት ምክንያት የኪራ አባት ለኪራ እናት ሲል ነው የኪራ እናት አይኔም በአይኔ ሳላይ መሞት የለብኝም ብላ ስታለቅስ ነበረ በዛን ሰዓት ነው የኪራ አባት ሰርጉን አፋጥነው ሁለቱ እንዲጋቡ የተደረገው ማለት ነው እናም ተጋብተው ሰርጉም ሳያልቅ የኪራ እናትም ደርሳ ካየች በኋላ በጣም ተደስታ እልል ካለች በኋላ እሷም አረፈች ማለት ነው። ምክንያቱም በጣም ያው ለሶስት ዓመት ያህል ስትታመን በጣም በህመም ምክንያት ስትሰቃይም እንደነበረች ሁላችንም እናውቀዋለን ማለት ነው። እናም ብቻ በቃ ደስ ብሏት ነበረ። አይኔም በአይኔ አሳይተህኛልና ብላ ተንበርክቃ እልል ብላ ከዛም በኋላ ልጇንም አቅፋ ምትወጃትን እኮ ነው ያገባዋትኝ ጽናቴ እኮ ናት ብሎ ለእናቱም ሲነግር ደስተኛ እንደነበረች ያው በጣምም ያው እያመማትም እንደሆነ ኪራ ግን አያውቅም። ትንሽ ቆይታ ኪራ በጣም ተናደደ። ያለውን ነገርም ሳይነግሩት በቀረበት ሰዓት በዛን ሰዓትም እየታመመችም ስለነበረ እሱ አረፈች ማለት ነው። እና ማለት የምፈልገው ምንድን ነው ያው በወጋችን በአካባቢያችን እንደዚህ አይነት ድርጊት እኮ አይደረግም ብላ ጽናት ተናግራ ነበረ ሁላችንም እንደምናውቀው ከትዳር በፊት ቤተሰቦቻችን አማክረን ቤተሰቦቻችን ከተስማሙ በኋላ በእኛ ህይወት ቤተሰቦቻችን ደስተኛ ከሆኑ በኋላ አይደል ላይፍ የምንጀምረው። ያው አንዳንድ ቦታ ወግ የሚያጠብቁበት ቦታ እንደዛ ነው። በእርግጥ አሁን ላይ ቴክኖሎጂ አሻሽሏል፣ ሁሉም ነገር እንደተሻሻለ አውቃለሁ። ግን ቢሆንም አንዳንድ አካባቢዎች፣ ገጠራማ ቦታዎች እስከምናውቀው ድረስ ሁሉም ነገር ቤተሰብ አውቆ በስነስርዓት በወግ ማድረግ በስነስርዓቱ ነው የሚዳሩት እውነት ለመናገር ሴት ልጅ ደግሞ ከነ ክብሯ ነው የምትዳረው። ምክንያቱም በዛን ሰዓት ጽናት ምንድን ነው ያለችው፣ እኛ አካባቢ በጣም ነው የሚያጠብቁት። አባዬ ራሱ ከሰማ ምን ይለኛል? ምን ብዬስ ነው የምመልሰው? ብላ ከፍቷታል። የሚነግ በጣም በቃ ዝና ራሱ እያለቀሰች ነው ማለት ነው። እና እሷ እንደውም ይልቅ ያዘነችው ምንድን ነው ከአባትየው በሰማችው መልስ ነው። ያልተጠበቀ መልስ ነው የሰሙት ማለት ነው። እናም ከባድ ነው ምክንያቱም በአካባቢያቸው ወግ የሚያጠብቁ ከሆነ አሁን ላይ እሷ ደግሞ ከትዳር በፊት ይህንን በማድረጓ በጣም አዝነዋል። የሚገርማቸው ነገር ምክንያቱም በአካባቢያቸው የሌለ ነገር ደግሞ በወጋችሁ ላይ የሌለ ነገር ሲፈጠር አባቶቻችን እናቶቻችን ሊከፋቸው ይችላል። ምክንያቱም በጣም የሚያጠብቁበት በጣም የሚያከሩበት አለ፣ አሁንም አለ። እውነት ለመናገር አሁን አሁንም አለ ምክንያቱም ሴት ልጅ በማረግ በክብር እናም ቤተሰብ አውቁ ከደግሞ እሷም ከቤተሰቧ ጋር ተመካክራ ቤተሰቦቿም ተስማምተው እንደዛ ነው የምናውቀው። በተለይ ገጠራማ አካባቢ ወግ የሚያጠብቁበት አለ፣ አሁንም ማለት ነው። የለም አልልም፣ አለ። ቴክኖሎጂ የፈለገ ቢሻሻልም አለ። ምክንያቱም ድራማው እያስተላለፈ ያለው እንደዛ ነው። ምክንያቱም ምንድን ነው ያለችው? እሷ በጣም እኛ ጋ እኮ ወግ ያጠብቃሉ፣ በአካባቢያችን ላይ በጣም ሀርድ ነው። አባዬ ምን እንደሚለኝ ብቻ አላውቅም ብላለች ኪራ ስትነግረው፣ ኪራ አይ ችግር የለውም አያሳስብሽ፣ ዞሮ ዞሮ እኮ እኔ ነኝ ክብርሽን የወሰድኩት እኔ ነኝ ብዬ ነግራቸዋለሁ ሲል፣ አይ እንደዛ ኮ አይባልም እነሱ እኮ በሚያውቁበት መንገድም አለ እንደዚህ እንዳልክ እኮ አይደለም ደግሞ እንዴት ምን ብለህ ትናገራለህ? በጣም ከባድ ነው በአካባቢያችን በጣም ያጠብቁታል ብላ በጣም አዝና ነበረ እሷ ያዘነችበት ምክንያት አባቷ ለደቂቃ ለሰከንድ እንዲከፋባት አትፈልግም። የአካባቢያቸውን ወጋቸውን ባህሪ እያንዳንዱ ታውቃለች። አሁን እሷ ከትዳር በፊት ነው ሁሉ ነገር የተፈጸመው። ነገር ግን በአካባቢያቸው ደግሞ ሁሉንም ነገር ቤተሰቦቻቸው አውቀው ነው ከትዳር በኋላ ሁሉም ነገር የሚፈጸመው ማለት ነው። አያቸው በዛ ነው ያልተግባቡት። ለዛ ነው ያልተጠበቀ መልስ ከጽናት አባት ኪራ እንዲሁም ደግሞ ጽናት ሽማግሌዎችም የሰሙት ማለት ነው። እና ከባድ ነው። ያው ዞሮ ዞሮ እንደሚስተካከል ተስፋ አደርጋለሁ። ያው ምንም ያህል ወግ ቢያጠብቁትም እነሱ ተፋቅረው ተዋደው ባሉበት ነገር ካመኑበት ምንም ማድረግ አይቻልም ማለት ነው። ዋናው የእነሱ ፍቅርና የእነሱ ሰላም ነው። የጽናትና የኪራ ፍቅር ይቀጥላል ማለት ነው። እናም ምሩዬና ናሆሜ የጦፈ ፍቅር ጀምረዋል። በጣም ነው ደስ የሚሉኝ። ምሩዬ ስስቅና ስትጫወት በጣም ነው ደስ የሚለኝ ይላል ናሆሜ። የምሩን ደስታ በጣም ይፈልጋል። ነገር ግን የናሆሜ ናት ናሆምን ብታስጨንቀውም ካሉልድክ ብትለውም ለደቂቃ ለሰከንድ ያህል ምሩዬ እንድትከፋበት ናሆሜ አይፈልግም። እሷ ደስተኛ ሁና እንድትኖርለት ነው የሚፈልገው። እናም ናሆሜና ኪራ ምንድነው የሚሉት እናንተ ብቻ ደስተኛ ሁኑልን እንጂ እኛም ከእናንተ ጋር ደስተኛ ሆነን ህይወታችንን እንቀጥላለን እያሉ ፍቅራቸውን እያጣጣፉ ይገኛሉ። በጣም ደስ ይላል። ሲቀጥል ዛሬ ደግሞ ምን ተፈጠረ ልትሉ ትችላላችሁ። ሰኒና ክብሮ ሰኒና ክብሮም የሆነ ሰርግ ቤት የክብሩም ጓደኛው ጋብዞት ነበረ። እናም እዛ ሄደው ማለት ነው እዛ ሄደው ምግባቸውን በልተው ሰክረው ጭብስ ብለው መጡ። ነገር ግን የሰኒ ደግሞ ብሷል። የሰኒ ብሷል። በቃ ራሷ አንስታለች እናም ደግሞ የሰኒ እህት ደወለች። ስልክ ስትደውል ሰኒ ሰክራ ስለነበረች አስተኛት ማለት ነው። ትርፍ ቃል እያወራች ስለሆነ ማለት ነው፣ በጣም ሰክራለች። እና ሰክራ ስለነበር ወስደው እነፅናት እና እንዲሁም ደግሞ ምሩዬ ወስዶ አስተኛት ማለት ነው። ከአስተኛት በኋላ ክብሮም ደግሞ የሰኒን የእህቷን ስልክ አነሳ አንስቶ አናገራት ደክሟት ስለሆነ ተኝታለች ብሎ ያዋራት እንጂ ክፉ ነገር አልተናገረም። ሰኒ ሰምታ ችግር ነው የፈጠረችው። እኔ እኮ ከልጅነቴ ጀምሮ እህት ያሳድጋኛለች ምስዋት ከፍላኛ ከፍላልኛለች ብዙ ነገር አድርጋልኛለች። አሁን ላይ ከሷ ውጪ እኔ የትም መውጣት አልችልም እና አታድርጊ ያለችኝ ነገር አላደርግም ነው። እኔ ለምንድን ነው ለምንድን ነው ክብሮም እንደዚህ የምታደርገው? ጭራሽ በለበለከቴ ጋር ታወራለ። ወይኔ ገደለችኝ። በቃ ምን መሆን አለብኝ? ስትል እንዴ፣ ተረጋጊ ሰኔ። እኔ የክፉ ነገር አልተናገርኩም። ደውላ ደውላ በጣም በቃ ዝም ብላ ስደውል ምናልባት ሰኔ የሆነ ነገር ሆና ይሆናል ብላ አስባ ይሆናል ብዬ ጥሩ ነገር ነው የመለስኩላት። ተኝታለች ደክሞት ከስራ መጣ ተኝታለች ነው ያልኩት። እኔ መች ክፉ ነገር ተናገርኩኝ? ለምን እህትሽ ምኮዛ ልትጨነቅ ትችላለች ብዬ ለእህትሽ አስቤ እንጂ ምንም እኔ ክፉ የተናገርኩት ነገር የለም፣ ብሎ ክብሮም ሰኔን ሊያስረዳት ቢሞክርም በጣም ተጸጽታ ተናዳ ወደ ወደ ራሷ ክፍል። እናም ጽናትና ምሩ ወደ ሰኔ ሄዱ። እባክሽን አንቺ እንደዚህ አትሁኝ፣ ራስሽን ትጎጃለሽ። እባክሽን እሱም እኮ እህትሽን እንድትጎዳ ሳይሆን፣ ወይ አንቺንም ለመጉዳት ሳይሆን እህትሽ እያሰበች ትጨነቃለች በሚለው እንጂ ለምንድን ወደ ሌላ ነገር የምታዞሪ? ስትላት ጽናት እባክሽን ተይኝ ተይኝ እባክሽን፣ ከሰማች ጉዴ ነው። እሷ እኮ ናት ያሳደገችኝ እሷ እኮ ናት ለዚህ ደረጃ ያደረሰችኝ። እሷ የምትለኝን እኮ ከመቀበል ውጭ ምን አማራጭ አለኝ? ምን አድርጌ ነው የምትኝ አለች እና ተናደደች። ከዛ እሷን ለማጽናናት ቢሞክሩም በጣም ተናዳ ነበረች። ና ከባድ ነው። አንዳንዴ ከባድ ነው። ምክንያቱም እህቷ ሃርድ ናት። ለዛ ነው ወንዶችን የማትቀርበው የሚቀርባትን ወንድ የምትሸሸው ማለት ነው። እና ያም ሆነ ፍቅር ጀምረዋል። በጣም ደስ ይላል። ሰኒና ክብሮም ፍቅር ጀምረዋል። ምክንያቱም በጣም ከመጀመሪያ ይልቅ አሁን ላይ በጣም እየቀረበችው ነው ቢሰክሩም ያው ምንም ማድረግ አይቻልም። ራሷ ነች አጠጣኝ ብላ ራሷ ናት የሰከረችው። እንደውም አጠጪ እያልኳት በራስሽ እጅ ነው የሆንሹ ስላት ተናደደች እና እኔ ሁሌም ውርደት አያጣኝም አለች ማለት ነው። እና ከባድ ነው። ለዛሬ ይዤ የመጣሁት ቪዲዮ ይሄን ይመስላል። በጣም አመሰግናለሁ። ተመልሰን እስክንገናኝ ባይ ባይ።